ኦኬ ኦኬ፣ አዳዲስ መረጃዎች ተሰምተዋል። ሄርሜላ ጽንሱን እንድታስወርደው ተጠይቃለች። በዚህ ጉዳይ የምላችሁ ነገር አለ ዝርዝሩ ጉዳዩን ተሰሙታላችሁ ሩታ ሄርሜላ እንዳረገዘች አውቃለች የህክምና ማስረጃውን ማየት እፈልጋለሁ እያለች ትገኛለች ሩታ ብቻ አይደለችም አብርሃምም የሄርሜላን የህክምና ውጤት ማየት እፈልጋለሁ እያለ ይገኛል አብርሃምና ሩታም ተነጋግረዋል አዳዲስ ነገሮች አሉ በአብርሃምና በሩታ መካከልም ምክንያቱም በሄርሜላ ጉዳይ መነጋገራቸውን ሰምቻለሁ እስከ እሑድ ድረስም ምንም አይነት ነገር ወደ ሚዲያ ላለማምጣት ተስማምተዋል። በዚህ ጉዳይ ዝርዝር መረጃዎችን የምሰጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሀሳብና አስተያየታችሁን በመስጠት አብራችሁን ሁኑ። እንግዲህ ወደ ጉዳይ ስገባ በባለፈው ቪዲዮ እንግዲህ አብዛኞቻችሁ ሄርሜላ አላረገዘችም ውሸትህን ነው እያላችሁኝ ነበረ። በተደጋጋሚ እንግዲህ ኮመንት ሴክሽኑ እንዳለ ውሸት ነው እያለ ነበረ። እንግዲህ አሁን ላይ የሆነ ነገር የተረዳችሁ ይመስለኛል። እንግዲህ በኔ ኮንቴንት ላይ እስካሁን የሰራኋቸውን ቪዲዮዎች ማየት ትችላላችሁ። አንድ ቪዲዮ ውሸት ከመጣችሁ እንግዲህ ጥሩ ነገር ነው። የአንዳንዶቻችሁ ኮመንት ደግሞ ሰፖርቲቭ ነው፣ በጣም አመሰግናለሁ። በዚያ አጋጣሚ እንግዲህ አንዳንዶቻችሁ ደግሞ ሄርሜላ ካንተን ያረገዘችው እያላችሁ ነበር። እንግዲህ አብዛኛው ኮመንት አስቂኝ ነው። በጣም ሰፖርት ያደረጋችሁኝ አላችሁ። ለማንኛውም ግን የፈለጋችሁትን ሀሳብና አስተያየት መኮመት ትችላላችሁ። ግን ዋናው ቁም ነገር ሄርሜላ ማርገዟ ነው። አሁንም ደጋግሜ ደጋግሜ የምነግራችሁ ሄርሜላ አሁንም ጽንስ ይዛለች። ነገር ግን ጽንሱ የአብርሃም ነው ለማለት ትንሽ ያስቸግረን። ምክንያቱም ብዙ አጠራጣሪ ነገሮች ስላሉ ማለት ነው። በተለይ ካቤል ጋር ያለው ነገር ትንሽ አጠራጣሪ ሆኗል። ለማንኛውም በሄርሜላ በኩል የተለያዩ የተሰሙ ዜናዎች አሉ ማለት ነው። አዳዲስ ነገሮች አሉ ምክንያቱም አቤል ጽንሱን እንድታስወርደው እየጠየቃት እንደሆነ ሰምቻለሁ። በዚህ ጉዳይ የተለያዩ ሰዎችን ለመጠየቅ ሞክሬ ነበር። በሄርሜላ በኩል ያለውን ስሜትና አጠቃላይ ምን እየተባለ ነው፣ በሄርሜላ በኩልስ ለምንድን ነው ውጤቱንስ መደበቅ እየፈለገችው። ኢቭን ውጤቱን ብደብቀው ራሱ እርግዝና ነው በኋላ መውጣቱ አይቀርም ከአንድ ወር ወይ ከሁለት ወር በኋላ ማስታወቁ አይቀርምና በኋላ ለሚታወቅ ነገር ለአሁኑ መደበቅ ያስፈለግባት ምክንያት ለመጠያየቅ ሞክሬ ነበር። ነገር ግን እያናክል አጥጋቢ መልስ አላገኘውም። ነገር ግን በሄርሜላ ጓደኛ በኩል ያሉትን መረጃዎች ለመሰብሰብ ሞክሬ ነበር። ምክንያቱም ሄርሜላ ሞር ለሴት ጓደኛ የምትነግራቸው ነገሮች ይኖራሉ ብዬ መረጃዎችን ስጠያየቅ ነበረ። እንግዲህ በሄርሜላ ጓደኛ በኩል ያገኙት መረጃ የሚያሳየው አቤል ሄርሜላን አብርሃም እርግዝናውን ሳያቅ እንድታስወርደው እየጠየቃት እንደሆነ ሰምቻለው። እንግዲህ ማንም ሰው ሳያቅ ወይም ስለዚህ እርግዝና ማንም ሰው ሳያቅ ሄርሜላ ፅንሱን በሚስጥራዊ መንገድ እንድታስወግደው እና ኖርማል እንዲሆን ማንም ሰው ስለዚህ ፅንስ እንዳይሰማ እየነገራት ይገኛል አቤል ለዛ ነው መረጃውን እየደበቁት ወይም የምርመራ ውጤቱን ይፋ ያላደረጉት ማለት ነው ይህንንም ነገር አቤል እያደረገ ያለው ለኔጌቲቭ ሳይሆን ሄርሜላ ልጁ የአብርሃም ነው እያለች በመሆኑ እና አብርሃም ደግሞ በቅርቡ ልጅ መውለዱ ይታወቃል ስለዚህ ከሩታ ጋር ያለው ግንኙነት ሙሉ በሙሉ ስለሚፈርስ ይሄን ነገር በመፍራት ነው አቤል እንደዚህ አይነት ሀሳቦችን እያመጣ ያለው። ማንም ሰው ሳይሰማ፣ ሩታም ሳትሰማ፣ ወይም ህዝቡ ሳይሰማ ነገሩ ተሸፋፍኖ እንዲያልፍና ፅንሱንም በጊዜ እንድታስወርደው እየነገራት ይገኛል ማለት ነው። እንግዲህ እንደዚህ አይነት መረጃ አግኝቻለሁ። እንግዲህ ሄርሜላስ ምን እያለች ነው የሚለውን ነገርም ለመጠየቅ ሞክሬያለሁ። እንግዲህ በሄርሜላ በኩል ፅንሱን የማስወረድ ምንም አይነት ሀሳብ የላትም። ፅንሱን እስከ መጨረሻው እወልደዋለሁ እያለች ነው። እንደውም ልጅ እፈልጋለሁ እያለች ነው ቃል በቃል እንደውም ቤተሰቦች ቃል በቃል ከሄርሜላ ጓደኛ የሰማ ነው። ሄርሜላ እያለች ያለችው አብርሃምን ቆንጆ ራት አዘጋጅቼ፣ በምሽት ላይ ቆንጆ ራት አዘጋጅቼ ያን ጊዜ እነግረዋለሁ ማርገዜን እያለች ነው። ሰርፕራይዝ አደርገዋለሁ ከሩታ ጋም ያለው ግንኙነት ያን ያክል ስላልሆነ የፍቺ ፕሮሰስም ስላለ አብርሃም ልጅ በወልድለት ይደሰታል ብላ እንደተናገራችሁ ገረች ቃል በቃል ሰምቻለሁ ማለት ነው። እንግዲህ አብርሃምን እራት ጋብዛ ይህንን የሕክምና መረጃ ወይም የሕክምና ወረቀት ልታሳየው እንደሆነና እንዳረገዘች ልትነግረው እንደሆነ ሰምቻለሁ ማለት ነው። ቃል በቃል የተባለው ነው አሁን እየነገርኳቸው ያለሁት ያለውት አብርሃምን እራት ጋብዤ ሰርፕራይዝ አድርገዋለሁ እያለች ትገኛለች ማለት ነው። ነገር ግን ባቤል በኩል ፅንሱን ማንም ሰው ሳይሰማ እንድታስወርደው እየነገራት ነው። እንግዲህ ሄርሜላም ለጊዜው ማንም ሰው እንዳይሰማ ትፈልጋለች ይሄ ስለዚህ ፅንስ ወይም ስለዚህ የህክምና ውጤት ማንም ሰው እንዲያውቅ አትፈልግም፣ ማለት ነው ለአብርሃምም ጭምር መናገር የለባችሁም እያለች ትገኛለች ማለት ነው። በዚህ መልኩ እዩት። በአጠቃላይ እንግዲህ እንዳልኳችሁ ያሉት ቴንሽኖች እነዚህ ናቸው። አቤል ማንም ሰው ሳይሰማ ይህ ፅንስ እንትን እንዲል ይፈልጋል። ሄርሜላ ደግሞ ጽንሱ መውለድ ትፈልጋለች። ነገር ግን አቤልና ሄርሜላ ያግባባቸው ሐሳብ ምንድን ነው? ይሄ ፅንስ ለጊዜው ማንም ሰው እንዲሰማ አይፈልጉም። ይሄ ውጤትም ለማንም ሰው መስጠት አይፈልጉም ማለት ነው። በአጠቃላይ በአቤልና በሄርሜላ በኩል ያሉት መረጃዎች እነዚህ ናቸው ማለት ነው። ወደ ሩታና አብርሃም ስገባላችሁ እንግዲህ ሩታና አብርሃም መነጋገራቸውን ሰምቻለሁ። በተለይ ደግሞ በሄርሜላ ጉዳይ ማለት ነው። ሩታ ጠርጥራለች በከፍተኛ ሁኔታ። ባለፈውም እንደነገርኳችሁ ሩታ ሄርሜላ እንዳረገዘች አውቃለች ወይም ጠርጥራለች ማለት ነው። ምክንያቱም ሩታ እርግዝናን ታውቃለች፣ በተግባር ምን አይነት ምልክቶች እንደሚያሳዩ ታውቃለች። ቪዲዮ ላይም እንዳያችሁት ሄርሜላ አስሬ ሲያዞራት ነበረ፣ ሲያስመልሳት ነበረ። የተለያዩ ነገሮችን እያሳየች ነበረ የተለያዩ ምልክቶችን በግልጽ በግልጽ እያሳየች ነበረ። በትናንትናው ቪዲዮ ደግሞ እንዳያችሁት ይህን የሕክምና ውጤት ጭራሽ ጭራሽ ማሳየት አትፈልግም ማለት ነው ሄርሜላ። ይህን ተከትሎ ሩታ ሙሉ በሙሉ እርግጠኛ የሆነች ይመስለኛል። ሩታ ሄርሜላ እንዳረገዘች አውቃለች ማለት ይቻላል። በዚህም እንግዲህ ከአብርሃም ጋር ተነጋግረዋል ነገር ግን የተነጋገሩት በሌላ መንገድ ነው። ምን እንድን ነው እያሉ ያሉት እስከ እሑድ ድረስ ቢያንስ አንድም ነገር ወደ ሚዲያ ጭቅጭቅ እንዳይወጣ፣ በአብርሃምና በሩታ መካከል ሰላም እንዲሆን ነው የተነጋገሩት። በተለይ የልጃቸው ክርስትና እስከሚካሄድ ድረስ ምንም አይነት ነገር በአብርሃምና በሩታ መካከል እንዳይከሰት እርስ በርስ እንግዲህ ተነጋግረው ተስማምተዋል ማለት ነው። ሁለቱ ሰላምን ለመፍጠርና ምንም አይነት የሚያጋጫቸው ነገር ቢመጣ እንኳን እስከ እሑድ ባለው ጊዜያት ውስጥ እንደዚህ አይነት ነገር ውስጥ ላለመግባት ነው የወሰኑት። እንግዲህ ባለፈውም እንደነገርኳችሁ ሩታ ሙሉ በሙሉ ሄርሜላ እንዳረገዘች አውቃለች። በዚህ ምክንያት አብርሃም ከሄርሜላ ጋር እንዲሆን እየነገረችው ነው በእርግዝና ሰዓት ከጎኗ እንዲሆን እየነገረችው ትገኛለች። ከሩታ ጋር ያለው ግንኙነትም እንዳበቃለት እየነገረችው ትገኛለች ደጋግማ ደጋግማ ማለት ነው። በተቃራኒው አብርሃም ደግሞ እኔ አንድም ቀን ከሄርሜላ ጋር ተኝቼ አላቅሜ እያለ ይገኛል። ስለ ጽንሱም በፍጹም እንደማያቅና የሕክምና ማስረጃውንም ማየት እንደሚፈልግ እየተናገረ ይገኛል። ነገር ግን በሄርሜላና በአቤል ምክንያት የህክምና ወረቀቱ ተደብቋል። አሁንም ድረስ መናገር አይፈልጉም ማለት ነው። ይሄ ነገር አብራምና ሩታ እጅ እንዲገባም አይፈልጉም፣ ለህዝቡም መናገር አይፈልጉም ማለት ነው። በአጠቃላይ ግን አብርሃም እና ሩታ እስከ እሑድ ድረስ ላለመጨቃጨቅና የተለያዩ አታካራ ወይም ግጭት ውስጥ ላለመግባት ተስማምተዋል። በአጠቃላይ ያለው ነገር ይሄ ነው። ከእሑድ በኋላ እንግዲህ ወደ አዲስ አበባ ይመለሳሉ ብዬ አስባለሁ። አዳዲስ ነገሮች ሊከሰቱ ይችላሉ። እስከዛ ድረስ ግን ብዙም ስፔክት አታድርጉ። ያሉት ነገሮች እነዚህ ናቸው። በአብርሃምና በሩታ መካከል ትንሽ ቀለል ያለ ነገር አለ። በዚህ ጋር ግን አዲስ ትኩሳት ተከስቷል ማለት ነው። እንቆቅልሽ የሆኑ ነገሮች አሉ። ልጁ የማን ነው? የአብርሃም ነው? የአቤል ነው ወይስ ሌላ ማናውቀው ታሪክ አለ? ምንድነው እየተከሰተ ያለው? እነዚህ እንቆቅልሾች እንግዲህ በቅርቡ ይፈታሉ ብለን እናስባለን። ያሉት መረጃዎች እነዚህ ናቸው። ቤተሰቦች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። የግሬ ልጆች ሰላም።